እና ቤተሰቦቼ፣ ትናንትና እንግዲህ የነብሩኬና የነሀይሚን ቪዲዮ በደንብ አይታችኋል። እንግዲህ አብዛኛዎቻችሁ ልጆች ያው የሀይሚ ጥሎ መሄዷ ከብሩኬ ጋር ነው ወይ ችግሯ ወይስ ከልጁ ጋር ነው ላላችሁ፣ ከልጁ ጋር ነው እንጂ። ብሩኬ ምን አደረገ? የእኔ አባት እየተለማመጣ የተናገረ ምንም ያደረገው ነገር የለም። ብሩኬን ለምን ታኮርፈዋለች? እና ሀይሚ እግዚአብሔርን መምላችሁ ትናንትና አንጀቴን የበላችኝ የሆነ ያላደረጋችሁት ነገር ሲሆን በጣም ስሜታዊ ነው የምትሆኑት። እኔም ስላየሁት ያላደረግኩት ነገር ካለ አዎ ስሜታዊ ነው የምትሆኑት። ግን ምንድነው፣ ሀይሚ ትንሽዬ ያጠፋችሁ ጥፋቷ፣ በቀልድ የተደረገ ቀለበት ሕይወትን እንደሚያበላሽ እዚህ ጋ ትምህርት ትወስድበታለች ነው ምለ በሼም ምንም ነገር እንደማይደረግ፣ ሕይወት ላይ ሼም የሚባል ነገር የለም። ገብቷቸዋል። ሕይወት ላይ ሼም ነገር የለም። እኔ ሕይወት የሚበጠብጥ ነገር ካለ ሼም አላቅም፣ አልሰማቸውም እንዴ እኔ አንደኛ እዚህ ጋር የሚፈልገኝ ሰው አለ፣ የሚወደኝ ሰው አለ፣ ፍቅረኛዬ የሚሆነኝ ሰው አለ። እዚህ ጋር ሰው አስቀምጬ እዚህ ጋር ደግሞ ቀለበት አሰርኩ ማለት በጣም ቢግ ሼም ነው እና እሷ አስባ አላደረገችው፣ በሼም በቀልድ የተደረገ ነገር ነው። ይህ ሁሉ ጫና የመጣባት ሀይሚ ላይ ማንኛውም ሰው መጥቶ አፉን ሲከፍትባት የነበረው ማለት ነው። እውነት ትናንትና በጣም ነው አንጀቴን የበላችን። በጣም ስፍስፍስፍስፍ ነው ያልኩት። እግዚአብሔር ምስክሬ ነው የምላችሁ ብሩኬን በጣም ነው ያሳዘነኝ። በማያውቁበት መንገድ በማያውቁበት መንገድ መቶ ያልሆነ ፕራንክ ማድረግ ማለት በጣም አሳፋሪ ነገር ነው። ብዙዎቻችሁም ትናንትና ይሄ ነገር ሲያነጋግር ነበረ። ሀይሚዬ ብዙ ሰው በጣም አዝነዋል። ብዙ ሰው ተጎድቷል። እግዚአብሔርን የእሷን መጎዳት እኛ ነው የሚጎዳናል። ትንሽ ልጅ ነች ይቺ፣ ማርያምን ነው የምላችሁ። በትንሽነቷ በዚህ በሀያዎቹ እድሜዋ ውስጥ እንደዚህ አይነት ብዙ ነገር ያሳለፈች ልጅ ነች። ብዙ ስቃይ፣ ብዙ ነገር በቃ ያየች ልጅ ነች እና እሷን ማስከፋት የለባችሁም። እናንተ ለመፈመስ ትመጣላችሁ። እሷን ረግጣችሁ አደለም ማረፊ ያለባችሁ። እውነት ነው የምናገረው እና ትናንትና ስትሄድ በጣም ብዙ ሰው ልባችሁ ተሰብሯል። ከብሩኬ ጋር እንዳ ተጣልቶ እንዳይሆን ድጋሚ ከብሩኬ ጋር እንዲጣሉ አንፈልግ ምናምን ላላችሁ ብሩኬ ጋር አይጣሉ። አንደኛ አመት ባን ነው፣ ሁለት ነገር ደሞ ይሄ ነገር በደንብ ይፈታል። ከዚህ በኋላም ሀይሚ እንደዚህ አይነት መጥፎ ነገር ውስጥ እንደማትገባ ትምህርት ወስዳበታለች ። አንዳንዴ ትምህርት መውሰድም ትልቅ ነገር ነው። ቤተሰብ ትምህርት ወስዳበታለች፣ ብሩኬም ትምህርት ወስዶበታል። ማንኛውም ሰው መጥቶ ህይወታቸውን መበጥበጥ እንደሌለባቸው ትምህርት ወስደዋል። ይሄ ደግሞ ወንድማችን ደግሞ በእንደዚህ አይነት መልኩ ከዚህ በኋላ እንኳን እንድትመጣብንም አንፈልግም። ብሩኬን ሀይሚ መሀል ላይ ራሱ ሌላ ሰው እንዲፈጠር አንፈልግም። ከፍፄ ውጭ እግዚአብሔር ነው ምላችሁ። በቃ ለምን መሰላችሁ? ህይወታችን በጠብ ሰው ብቻ ነው ያለው። እነሱን ለማጥፋት፣ እነሱን ለመለያየት ብቻ ነው እየተደረገ ያለ ማለት ብር ተከፍሎ እነሱ እንደማን ላይ አይት ምናምን ይሄ ሁሉ ለምን አስፈለገ? ምን ስላደረጉ? ምን ከነሱ የበለጠ አግኝተው ነው እነዚህ ልጆች? ማንኛውም ሰው እንደሚሰራ ዩቲዩብ ነው እየሰሩ ያሉት። እንግዲህ እግዚአብሔር ከእግዚአብሔር ነው እንግዲህ ፀጋው ከእግዚአብሔር ነው። የሰው ምድር ምን ያድርጉ እነዚህ ልጆች? በቃ ፀጋ ሰጣቸው፣ የሰው ምድር ሰጣቸው። እና ገና ለገና የሰው የሰሙር አላቸው የሰው ፍቅር አላቸው የተባለ እነሱ ቢጠጋችሁ ሌላ ሙድ ውስጥ እየገባችሁ ለመፈመስ የምታረጉት ነገር ኔቨር አይሆንም። እንደዚህ አይነት ነገር ማለት ነው። ፕሊስ እንደዚህ አይነት ነገር ባታረጉ ይመረጣል። ልጆቹ ላይ ማለት ነው። በጣም ነው ያዘንኩት እኔ። በጣም ልቤ የተሰበረው በትላንትናው ቀን እውነቴን ነው የምናገ በጣም ልብ የሚሰብር ነገር ነው የተፈጠረው። እንዴ በቃ ሁለቱም እኮ እንዴት እንደሚያሳዝኑ ለአይን እኮ ነው የሚያሳሱት እንዴ ለምንድን የምናደርገውን ነገር ማናቀው? እና ግን በቃ ሀይሚም ሆነ ብሩኬ ከዚህ በኋላ ትልቅ ትምህርት መውሰድ አለባችሁ። ሁሌ ሞኝነት፣ ሁሌ በቃ እንትነት፣ ሞኝ በቃ መጨቆን የለባችሁ እንዲህ ለምን ትፈራላችሁ? ምንም ተስሚ ክብር ነው እንጂ ሰው መፍራት የለባችሁ። እናንተ ሰው ትፈራል የሆነ መፍራት ስላችሁ የመፍራት ሳይሆን በቃ የሰውን ክብር ክብር ያላችሁ ልጆች ናችሁ። ለእነሱ ክብር ደግሞ የተጨነቃችሁ፣ ለሰው ክብርና ለሰው እንትን የተጨነቃችሁ የራሳችሁን ህይወት ማበላሸት የለባችሁ። እንዴ እኔ ለሰው ክብር የተጨነቅኩ ነው ለዮቴ የማበላሸው። ሀይሚን እኮ መጥፎ አጉል ቆሻሻ ውስጥ እኮ ነው የከተታት ይሄ ልጅ። እግዚአብሔርን ነው የምናገረው። በጣም በጣም የሚያስጠላ እንትን ውስጥ ነው የከተታት። እንዴ የሰው እኮ አምሮ ይጎዳል እኮ፣ ይህቺ ልጅ እኮ አምሮ ይጎዳል። እውነቴን ነው የምናገረው። ስንት ነገር ነው ስንት ውርጅብኝ ነው የተወረደባት ስንት ስድም የተሰደበችው። ከዚህ በኋላም ሀይሚን ይሄን ነገር ትምህርት መውሰድ አለባት። ሼም የሚባል ነገር የለም። በህይወት ውስጥ ሼም የሚባል የለም። እኔ ህይወቴን እያበላሸሁ የሰውን ህይወት አልገነባም። እና ይሄ ልጅ እኮ አንቺን ህይወትሽን ሊያስተካክል ሳይሆን የመጣው ሊረብሽሽ ልፈትናቸውን አምስት ወር ሙሉ ተው እንጂ ምንድን ነው የምትፈትናቸው? ምንም ይፈተን ነገር ማን ከማን ጎበዝ እንደሆነ ማን ከማን አቋሙን ለማየት ነው ደውዬ። በእናታችሁ ወደዛ ትፈትናቸው፣ ማንም እንዲፈትናቸው አልፈልግም። እንዴ አምስት ወር ሙሉ የፈቱ ወረወካ ተው እንጂ እኛ ፋራን እንዴ እና አንተ ዝም ብለህ ቪዲዮአችሁን አሉ ምናምን ምናምን በላም፣ አረ ደዛ በእናትህ እንደዚህ ዓይነት ፉገራ እኛ ጋር አይሰራም። እሺ እሺ፣ ጭራቃ ፋሚሎች እኛ ዝጎች ነን ዝግ ነን። ሀይሚዬ፣ ብሩኬ፣ ብልጥ መሆን አለባችሁ፣ ዝግ መሆን አለባችሁ፣ ቁልፍ መሆን አለባችሁ። ቁልፋችሁን አንተና ሀይሚ ብቻ ናችሁ ማወቅ ያለባችሁ። በቃ መክፈት ስትከፍቱ፣ በራሳችሁ ብቻ ነው የምትከፍቱት። እውነቴን ነው የምናገር። ማንኛውም ሰው መቶ እናንተ ላይ ማደግ የለበትም። ማንኛውም ሰው መቶ የሚያጸይፍ ስራ ሰርቶ መሄድ የለበትም። ነገኮ እች ልጅ እኮ ስሟ ነገ እኮ ይሄን ቪዲዮ ስትሰራ ያኔም እኮ እንደዚህ አድርጋ ነበር ይባላል። ያኔም እኮ ያኔም እኮ የሚባል ነገር አለ ሀበሻ ውስጥ፣ ደግሞ ያኔም የሚባል ነገር አለ ወቁ። ስለዚህ ያኔም እኮ እሷ እንደዚህ አድርጋለች፣ ያኔም እኮ ቀለበት አስራ ነበር፣ ከሌላ ወንድ ጋር ወንድ አስቀምጣ የሚባል ስም አለ። ይሄ ቪዲዮ ደግሞ ሁሌ የሚቀመጥ ቪዲዮ ነው ኦኬ፣ የሚቀመጥ ቪዲዮ የሚቀመጥ ቪዲዮ የማይጠፋ ቪዲዮ ስለሆነ ሁሉም ጋር ሼር ተደርገው የሚቀመጥ ቪዲዮ ስለሆነ መጥፎ ስራ ሁሌም ዝቅ ያደርጋል። መጥፎ ስራ ከጀርባችን ሁሌም ይቀመጣል። ገብቷቸዋል። መጥፎ ስራ ሁሌም ከጀርባችን ስለሚቀመጥ እሷን የሚያሳፍርና የእሷን መጥፎነት የሚገልጽ ነገር መስራት የለባትም ለማንም ስትል ማለት ነው። ስለዚህ እናንተ ብሩኬ መሆናችሁ ሀይሚ፣ እራሳችሁ መጠበቅ አለባችሁ። ማንንም ማመን የለባችሁ በቃ ምክንያቱም የምናገረው ማንም እኛም የሰማነው ነገር ካለ እየመጣ ቀጥታ ነው የምናገረው። ብሩኬ ላይ የሆነ ነገር የተጠነሰሰ ካለ መጥቼ ነው የምናገረው። ግልጽ፣ ሀይሚ፣ ብሩኬ ተጠነቀቁ፣ ይሄ ይሄ የተሰራባችሁ ነው። በውስጥ መናገር አያስፈልግም፣ እንደዚህ ቀጥታ መጥቼ ነው የምናገረው። ለምን እንዲጠነቀቁ፣ እነዛ ሰዎችም እንዲገባቸው፣ ሴራን የሚያረጉባቸው ለሀይሚና ለብሩኬ ሴራን የሚያረግባቸውም እንዲገባቸው ፍለፊት መጥቼ ነው የምናገረው ማለት ነው። ከዚህ በኋላ ይብቃ፣ ሀይሚና ብሩኬን ለመጉዳት የምትጣጣሩ ሰዎች በቃ ይብቃችሁ። እግዚአብሔርን ነው የምለው። እነዚህ ልጆች ምን ባጠፉት ነው? ምን ባደረጉት ነው እንደዚህ የሚጎዱት? ለምን ዋይ! እንዴ! ማርያምን ነው የምላችሁ። ለማንኛውም ቤተሰቦች፣ ይሄ እወዳችኋለሁ፣ አከብራችኋለሁ። ይሄን ቪዲዮ ላይክ ላይክ አድርጉ፣ በእናታችሁ ላይክ አድርጉ። እስቲ ላይክ ላይክ በደንብ ላይክ አድርጉና እነ ብሩኬ ጋር የሚድረስ ይሄ ምክር፣ ይሄ ንግግሬ እነሱ ጋር የሚድረስ እውነት፣ ሞኝ እንዳይሆን በቃ ሞኝነት በእነሱ ይብቃ። እግዚአብሔርን ነው የምላችሁ ሞኝ እንዳይሆኑ ላይክ አድርጉ ሼር አድርጉ ሰብስክራይብ ደግሞ አድርጉልኝ። እነሱ ጋር በደንብ አድርጋችሁ አድርሱላቸው። እናንተ ማን ማናችሁም ብትሆኑ በህይወት ውስጥ ቀልድ የለም እወቁላችሁ። ለእነሱ ብቻ ሳይሆን ለእናንተም ነው የትምህርት። በህይወት ውስጥ ቀልድ የለም። ህይወት ህይወት ነች። ኑሮ ኑሮ ነው። ኑሮ የሚኖርልኝ ሰው የለም። ስለዚህ ኑሮችሁ የምኖሩ ራሳችሁ ስለሆናችሁ ዝም ማለት የለባችሁ። ለማንኛውም ወዳጃችሁ አላከብራችሁ ሎቻ ደህና ዋሉልኝ።